ይህን መጽሐፍ እያሳየ ነው። ዘ ኦርቶዶክስ ስተዲ ባይብል በሚለው ኦርቶዶክሶች ራሱ በሚጠቀሙት መጽሐፍ ላይ የሉቃስ ወንጌል ምዕራፍ አንድ ቁጥር 28 ላይ ጸጋ የሞላብሽ የሚል ቃል የለውም። ሃይሊ ፋቨርድ ነው የሚል እሺ። ሌላ የተነሳው ሰው የሉቃስ ወንጌል ምዕራፍ አንድ ላይ ያለው ጸጋ ሞላብሽ ወይ የሚለው ቃል እሺ፣ በኦርቶዶክሳውያን በሚቀበሉት መጽሐፍ ቅዱስ ላይ ጸጋ ሞላብሽ ሆይ የሚል አለ ወይ የለም? ምንድነው ማስረጃ እዚህ እጄ ላይ ደቂ ለመጠበቅ ለመጠቀም ላሳያቸው። ዘ ኦርቶዶክስ ስታዲ ባይብል ይላል፣ የኢስተን ኦርቶዶክስ ቤተክርስቲያን የምትቀበለው ነው። እዚህ ላይ ጸጋይ ሞላብሽ የሚል የለም። አለ ሚል ሰው ካለ ሊያሳይኝ ይችላል። የለም የሉቃስ ወንጌል ምዕራፍ 1 ቁጥር 28ን ፉትኖቱን ተመልከቱት ምን ይላል? ሜሪ ቢንግ ዘኒው ኢቪ ይላል። ማርያም አዲሲቷ ሄዋን ናት፣ ዳግሚት ሄዋን ናት ይላል የሉቃስ ወንጌል 1:28 ፉትኖታ እዚህ ላይ ነው። ይሄን ይቀበሏል። ይሄ ሰው ለምን ታዲያ እዚህ መጽሐፍ ላይ ከሌለ አለመኖሩን ለምን ከፍታ አላሳየኸው? መጻፉ ካለ ጊዜ ለመቆጠብ ብሎ ሸውዶ ከማለፍ መጻፉን ገልጦ ለማሳየት ለምን አላስፈለገም? ለምን አልፈለገም? ሉቃስ 1:28 ሲተረጉም እንዲያ ነው ሜሪ ቢንክ ዘኒዲቪ ከዛ ሃይሊ ፋቨርድ የሚለውን ተመልከቱ። እንዴት አርጎ ቦልድ ነው እንደጻፈው። ሃይሊ ፋቨርድ ምን ይላል በግሪክ ቻሪቶ ይለውና ካን ኦልሶ ቢ ትራንስሌትድ ፉል ኦፍ ግሬስ። ምን ተብሎ ይተረጎም ይላል። ጸጋ የሞላብሽ ተብሎ ይተረጎማል። ምን የሚለው ቃል ሃይሊ ፋቨርድ ቦልድ የጻፈው ራሱ መጻፍ ነው። ተሳ ቦልድ ነው ጽፎታል። ውሸት አንድ በሉ በኮይኔ ግሪክ ያ ማለት በጥንታዊው የግሪክ ቋንቋ ያ ማለት የሉቃስ ወንጌል የተጻፈበት ምዕራፍ 1 ቁጥር 28 ብንመለከተው ኬሪቶሚኔ ነው የሚለው ጸጋ የሞላብሽ የሚለው ኬሪቶሚኔ ይለዋል። ኬሪቶሚኔ የሚለው ቃል ቻሪቶ ጸጋ ለሚለው የግሪክ ቃል ፐርፌክት ፓሲቭ ፓርቲሲፕል የተደረገ አስቀድሞ የተከናወነ ድርጊትን ለመግለጸው ጸጋ የሞላብሽ የሚለው ቃል ጸጋ ቀድሞ የሞላባት እንጂ ገብርኤል መልአክ መጥቶ ሲያበስራት የዛን ጊዜ ጸጋ የሞላባት አይደለች። አስቀድሞም ጸጋ የሞላባት መሆን ያሳያል። ከቶሚኒ ጋድ ፑት ኤኒሚቲ ቢትዊን ዘ ዴቪል አንድ ዘ ውመን አንቲ ዘ ሎርድ ጂሰስ ክራይስት ካምስ ፍሮም ዘ ሲድ ኦፍ ዘ ውመን ዊዛውት ሁማን ኢንተርቬንሽን። እንዲህ ብሎ ነው ያስቀምጥ። ያለምንም የሰው ጣልቃ ገብነት ነው የመጣውማ ጌታ ኢየሱስ እንደሰማችሁት ይሄ ሰው እንደውም አንዳንድ ጊዜ በስላቅ በፍና ተሳልቆ እየገለጸው አይታችኋል። ያለ ምንም የሰው ኢንተርቬንሽን ያለ ምንም የሰው ኢንተርቬንሽን ነው አምላክ ሰው የሆነ እዚህ ምክንያት የመቤታችን ቅድስት ድንግል ማርያምን ምክንያት የድህ ብለን የምንገልጻል እርሷ ራሷን ፈቃዷን ለእግዚአብሔር ፈቃድ አሳልፋ የሰጠች ለተሰገወተ ቃል ለአምላክ ሰው መሆን ምክንያት የሆነች እሺ ይሁንልኝ ብላ አምላካ ላይ ቃል የጸነሰች ናት ስንል ነው። ቤታችንም ምክንያት ደህን ምንድን ነው፣ ይሄንን ቃል ለመቃወም ወንድማችን ምንድን ነው ያለው? ያለምንም የሰው ጣልቃ ገብነት እንደውም በፍና ተሳልቆ እያለ እንዲህ ብሎ ያስቀመጠው ያለምንም የሰው ጣልቃ ገብነት ነው የመጣውማ። ጌታ ኢየሱስ የገለጸው ይሄ መጽሐፍ ውስጥ ምን ይላል? ዘኦርቶዶክስ ስተዲ ባይብል በነገራችን ላይ ይህ መጽሐፍ ኤንሸንት ክሪስቲያኒቲ ስፒክስ ቱዴይስ ወርልድ ነው የሚለው። የጥንት ክርስቲያኖች የተናገሩት ነው። ይህንን የኢትዮጵያ ኦርቶዶክስ ተዋህዶ ቤት ያሳተመችው መጽሐፍ አይደለም ይሄ ያሳተመው፣ በእናንተ ንግግር እንኳ እንግለጽብን ደብተራ ያሳተመውም አይደለም። እዚሁ መጽሐፍ ላይ ምን ብሎ ገለጸው? የአምላክን ሰው መሆን ምን ብሎ ገለጸው? ተመልከቱ መጻፉ የሉቃስ ወንጌል ምዕራፍ አንድ ቁጥር 38 ሲተረጉም ዘ ኢንክራኔሽን ኢዝ ኖት ኦንሊ ዘ ወርክ ኦፍ ጋድ በት ኢት ኢንቮልቭስ ዘ ፍሪ ሪስፖንስ ኦፍ ማንካይንድ ኢን ዘ ፐርሰን ኦፍ ሜሪ ይልና ዌራስ ካለ በኋላ ኢቪ ሄዋን ዋንስ ዲስኦቤይድ፣ ሄዋን አንዴ አልታዘች፣ አምፃለች ትዛዝ እግዚአብሔር አፍርሳ እጸበለስን በልታለች ሲል ሜሪ ናው ኦቤይስ ማርያም ደግሞ አሁን ታዘዘች። ወይራስ ኢቪ ክሎዝድ ሄርሰልፍ ቱ ጋድ ራሷን ለእግዚአብሔር ዝግ አረገች። ሜሪ ኦፕንስ ቱ ሂስ ዊል ለእግዚአብሔር ሰው የመሆን ፈቃድ ፈቃዷን አሳልፋ ሰጠች። የአምላክ እናት ለመሆን ተገባች ነው ማን። እዚህኛው መጽሐፍ ዘኦርቶዶክስ ስተዲ ባይብል እንደዚህ ይዞ ሲያውለበለቡ የነበረው መጽሐፍ አይከፍቱትም። መጽሐፉን ገልጠው ካዩት ወደ ኦርቶዶክስ እምነት ስለሚመለሱ ገልጠው ካዩት እውነቱ ስለሚገለጥ፣ ይሄ እውነት ደግሞ ስለሚመር ከፍተው ለሕዝቡ ያሳዩት። ሁለተኛ እዚሁ መጽሐፍ ላይ የሉቃስ ወንጌል ምዕራፍ 2 ቁጥር 7 ላይ የበኩር ልጇን የሚለው ምን ብሎ ተረጎመ ዘተር ፈርስት ቦር ዳዝናት ኢምፕላይ ሜሪ ሃድ አዲሽናል ቺልድረን በት ምንድን ያለት ይላል? በት ኦንሊ ዛት ኖ ቻይልድ ወዝ ቦር ቢፎር ጂሰስ፣ ከክርስቶስ በፊት ምንም አይነት ልጅ የላትም። እዚሁ መጽሐፍ ላይ የሉቃስ ወንጌል ምዕራፍ 2 ቁጥር 7 ሲተረጉ ፉት ኖት ላይ ነው ገጽ 1365 ላይ ከክርስቶስ በፊት ሲል አይ ከዛው ኋላ ልጅ ወለደችም ሊሆን ይቻላል እንዳንተረጉም ደግሞ እዚሁ መጽሐፍ ላይ የማቴዎስ ወንጌል ምዕራፍ 12 ቁጥር 46 እስከ 50 ያለው ሲተረጉም እዚሁ ገጽ ላይ 1291፣ እንደዚህ ይላል ክራይስት ሂምሰልፍ ይላል ክርስቶስ ራሱ ሃድ ኖ ብለድ ብራዘርስ ይላል የስጋ በደም የሚገናኙ ወንድሞች የሉትም። ፎር ሜሪ ሃድ በት ዋን ማርያም አንድ ብቻ ልጅ አላት። ተወዳጅዋ ልጄ ወዳጄ ብላ የምትጸልየው የሰኔ ጎሎጎታ ላይ እንደምናነበው ልጄ ነው የምትለው፣ አንድያ ልጇ ነው። በእርግጥ እመቤታችን የአብ ምሳሌ ናት። አብ አንድያ ልጅ ወልድ ብቻ እንዳለ እመቤታችንም አንድያ ልጅ ነው ያላት። አብ በሰማይ ሆኖ እርሱን ስሙት እንዳለ እመቤታችንም በቃና ዘገሊላ የሚላችሁን አድርጉ ብላለች። እመቤታችን የአብ ምሳሌ ናት፣ አብናት አላለም። የአብ ምሳሌ ናት። እንቀጥል። እነዚህ ታሪያ ማን ናቸው ስንል ዘ ብራዘርስ ሜንሽን፣ እነዛ ወንድሞቹ እነ ያቆብ እነ ዮሳ እነ ስሞን የተባሉት የተገለጹት ምንድን ናቸው? ሂር ዌር አይዘር ስቴፕ ብራዘርስ፣ አብሮ አደጉ ልጆች ወንድሞቹ ናቸው። አይዘር ስቴፕ ብራዘርስ እ ሱንስ ኦፍ ጆሴፍ ባይ ኤ ፕሪቪየስ ሜሬጅ ኦር ከዝንስ? ዮሴፍ ከመጀመሪያ ሚስቱ የወለዳቸው ልጆች የእኛ ቤተክርስቲያን ትምህርት ሚሄድ ነው። እምቀዳሚት ብእሲቱ የሚለው ትንቢተ ሕዝቅኤል ላይ ምዕራፍ 44 ላይ ያለው የተዘጋ ደጃ የው የሚለውን ሕዝቅኤል የእኛ መተርጉማን ሲተርጉሙ ምንድን ነው የሚሉት? የተዘጋ ደጅ የተባለችው እመቤታችን ናት። እነዛ ወንድሞቹ የተባሉት ዮሴፍ ከመጀመሪያ ሚስቱ የወለዳቸው ናቸው። ይሄው መጽሐፍ ላይ እንደዚህ የሚገልጽ ጆሴፍ ካለ በኋላ ምን እንደሚለው ሱንስ ኦፍ ጆሴፍ ማን ባይ ኤፕሪቬስ ሜሬጅ ኦር ከዘንስ። ይኸው እዚሁ መጽሐፍ የማቴዎስ ወንጌል ምዕራፍ 2 ቁጥር 46 ሲተረጉም ፔጅ። እሺ፣ ሌላ አንድ ተጨማሪ ና። ጥሩ ይህ ሰው ይህን መጽሐፍ ይቀበለዋል። ይህን መጽሐፍ ስለጠቀሰው ማለት ነው ይቀበለዋል። ይሄ መጽሐፍ የሚቀበለው ከሆነ ይህ ጥቅስ እንዴት ይመለከተዋል? በዮሐንስ ወንጌል ምዕራፍ ሁለት ላይ የምናገኘው በቃና ዘገሊላ እመቤታችን ቅድስት ድንግል ማርያም ወይን ጠጅ እኮ የላቸውም ስትለው ጌታችን ኢየሱስ ክርስቶስ አንቺ ሴት ከኔ ጋር ምን አለሽ ብሏታል። አንቺ ሴት ከኔ ጋር ምናለሽ የሚለው ይሄ መጽሐፍ ምን ብሎ ተረጎመው? ዘ ኦርቶዶክስ ስተዲ ባይብል የሚለው መጽሐፍ ምን ያህል ዳጉ ላይ this ይላል this answer is not a refusal of mary's intercession። ይህ ምላሹ የጌታችን አንቺ ሴት ከኔ ጋር ምናለሽ የሚለው የእመቤታችንን ምልጃ ሪጀክት እያደረገ ውድቅ እያደረገ እየነቀፈ እየተቸ አይደለም። ይኸው እዚህ መጽሐፍ ሜሎስ ሲያውለበለበው መጽሐፍ ላይ ቃል በቃል ነው የሚለው ዚስ አንሰር ኢዝ ኖት ሪፉዛል ኦፍ ሜሪስ ኢንተርሴሽን ካለ በኋላ፣ በት ምንድን ነው ታዲያ ኤ ዲክላሬሽን ዛት ዘ ታይም ሃድ ኖት የት ካም ፎር ክራይስት ቱ ቢ ሪቬልድ ክርስቶስ ተአምሩን የሚገልጽበት ጊዜ አለመድረሱ ለማጠየቅ ነው ይላል። የዮሐንስ ወንጌል ምዕራፍ 2 ቁጥር 3 እስከ 5 ያለውን ሲተረጉ ፔጅ 1424። በነገራችን ላይ በአማርኛ መጽሐፍ ቅዱስ ቅድም በተደጋጋሚ ጊዜ ቅድም እንደሰማችሁ ጣልቃ ገብነት የሚል ነገር ሲያነሳ ነበር። እስ በአማርኛ መጽሐፍ ቅዱስ ይህንን ግን ኦርቶዶክስ ቤተክርስቲያናችን እንዴት ብላን ነው የምትገልጸው? የ ትምት ኢሳይያስ ምዕራፍ 63 ቁጥር 9 እንመልከት። በጭንቃቸው ሁሉ ተጨነቀ ይላል፣ የፊቱ መልአክ አዳናቸው፣ በፍቅሩና በርህራህም ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ተሸከማቸው ይላል። ትምት ኢሳይያስ ምዕራፍ 63 ቁጥር 9 ይላል። ይሄን እኮ በግዕዝ የሚለው ምንድነው? ቃል በቃል ዋዕኮ በተንባል ዋዕኮ በመልእክት ለሊሁ ያድኅኖሙ ነው የሚለው። በአማላጅ አይደለም፣ በመልእክተኛ በመልአክም አይደለም፣ እሱ ራሱ ያድናቸዋል። በአማርኛ የለም። ይሄ መጽሐፍ ቅዱስ ላይ ፕሮቴስታንቶች በሚጠቀሙት በ66ቱ መጽሐፍ ቅዱስ ላይ ቃል በቃል ይሄ ቃል ይላል። የፊቱ መልአክ አዳናቸው ይላል እንጂ በመልአክ አይደለም፣ በመልእክተኛ አይደለም። እሱ ራሱ አዳናቸው ይላል። የሰባ ሊቃናትን ትርጉም ተከትሎ የተረጎመው ይሄ ዘኦርቶዶክስ ስተዲ ባይብል መጽሐፍ ግን ትንቢተ ኢሳይያስ ምዕራፍ 639 ምን ይላል? ተመልከቱት ምን እንደሚል የሰባ ሊቃናት ትርጉም ተከትሎ የተጻፈው ይህ መጽሐፍ ኖት አን ኤልደር ኦር አን ኤንጅል በት ዘ ሎርድ ሂምሰልፍ ሴቭድ ዘም ፍሮም ኦል ዘር ትሪቡሌሽን። ኖር አን ኤልደር ኦር አን ኤንጅል በአማላጅ አይደለም በመላክም አይደለም እርሱ ራሱ ያድናቸዋል። የአማርኛ መጽሐፍ ቅዱስ ዘይ የአማርኛ መጽሐፍ ቅዱስ ቃል በቃል በጭንቃቸው ሁሉ ሁሉ ተጨነቀ የፊቱን መልአክ አዳናቸው እንጂ የሚለው በመልአክ አይደለም በመልእክተኛም አይደለም፣ እርሱ ራሱ መጥቶ አዳናቸው። ይሄ የአማርኛው መጽሐፍ ቅዱስ። በግዕዙ ግን ከሰባ ሊቃናት ትርጉም ጋር ቀጥታ የተስማማ ቃል እናገኛለን። እሺ፣ ይሄ እኮ አንድ ማስረጃ ነው ያለው። ተጨማሪስ ከተባለ ይሄው ሴፕቱ ኤጀንት ባይብል ሰብአ ሊቃናት የተረጎሙት መጽሐፍ ቅዱስ የእንግሊዝኛ ቅጅ እንመልከት። ውስጥ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ስ እንመልከት። ምን ይላል? የሰብአ ሊቃናት ትርጉም በጭንቃቸው ሁሉ እርሱ ተጨነቀ፣ የፊቱ መልአክ አዳናቸው ነው የሚለው እንደ አማርኛው መጽሐፍ ቅዱስ አይደለም፣ በግዕዙ ነው የተከተለው። ይሄ የሰብአ ሊቃናት ትርጉም ተመልከቱት ምን እንደሚል አውት ኦፍ ኦል ዜር አፍሌክሽን ኖት አን አምባሳደር ኖር ኤ ሜሴንጀር በት ሂምሰልፍ ሴፍድ ዘም ይለ በመልእክተኛ አይደለም፣ በተወካይም አይደለም፣ እሱ ራሱ መጥቶ አዳ ናቸው ቃል በቃል እንደዛ የሚለው ውእቱ ቤዞሙ ወተወክፎሙ ነው የሚለው ግዙ እሱ ራሱ አዳ ናቸው ስለዚህ ኛ ቤተ ክርስቲያናችን በመልአክ አይደለም፣ በመልእክተኛም አይደለም፣ በአማላጅ አይደለም፣ በተወካይም አይደለም፣ እርሱ ራሱ ክርስቶስ ተሰቅሎ ሞቶ አዳ ነ በለ ተብላለች። ለዚህ ደግሞ ቃል በቃል የምናገኘው በአማርኛው ሳይሆን በግዕዙ ከሰብአ ሊቃናት ትርጉም ጋር እየተስማማ ቀጥ ያለ የተዋሃደ እናገኛለን። በእውነትችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ ነው። ከዚህ ከተያይዞ የሚነሳ ጥያቄ አለ። የሐዋርያት ስራ ምዕራፍ ስድስት ቁጥር ስምንትን በመጥቀስ እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክት ያደርግ ነበር ይላል። ስለዚህ ጸጋንና ኃይልን ተሞልቶ ይላል። ስለዚህ ጸጋ መሞላት ማለት በመቤታችን በማርያም ብቻ አይደለም። እስጢፋኖስም እኮ ጸጋ ተሞቶበታል ይላል። የእኛን አንድምታ ትርጓሜ ስትመለከቱት ምስት እስጢፋኖስ ግን ጸጋ እግዚአብሔር ያደረበት ነበር፣ ኃይለ እግዚአብሔር ያደረበት ነበር ይላል። እስጢፋኖስ ጸጋ ያደረበት ነበር እውነት ነው። የእስጢፋኖስና የእስጢፋኖስና የእመቤታችን ግን ጸጋ ይሞላብሽ የሚለው ቃል ይለያያል። እንዴት ካልን አንደኛ ቀዳሜ ሰማዕት ሊቀ ዲያቆን እስጢፋኖስ ጸጋንና ኃይልን ቢሞላም እንደ እመቤታችን ጸጋ ወሀብተ ሰማያት አይነት አይነታ ተውህቦ ምሕረት ለሚካኤል አይደለም፣ ወብስራት ለገብርኤል ለገብ ሚካኤል ምሕረት የመናገር ጸጋ ተሰጠው። ለገብርኤል ብስራት የመናገር ጸጋ ተሰጠው። ወሃብተ ሰማያት ለማርያም ድንግል፣ ለማርያም ግን የሰማይ ሀብት ሁሉ ተሰጣት። የአምላክ እናት ከመሆን በተጨማሪ ለቅዱሳን ሁሉ የሚሰጥ ጸጋ ሁሉ ድንግል ማርያም ተከማችቷል። የጸጋ ግምጃ ቤት የምትባሉ ለዚህ ስለዚህ እስጢፋኖስ ጸጋና ኃይልን ተሞልቶ የሚለው ቃል ከእመቤታችን ጸጋ ከሚሞላብሽ ከሚለው ቃል ጋር ፈጽሞ አንድ አይነት አይደለም። የእስጢፋኖስ ጸጋና ኃይልን የተሞላው ጸጋ እና እመቤታችን ቅድስት ድንግል ማርያም ወሀብተ ሰማያት ከምትባለው ይለያል። የእስጢፋኖስ ውስን ሲሆን፣ የእመቤታችን ግን ምሉ ነው። ሁለተኛ የእስጢፋኖስ ጸጋና ኃይልን የተሞላው ድህነተ ዓለም ከተፈጸመ በኋላ ለበቁ ቅዱሳን ሁሉ የሚሰጥ ጸጋ ሲሆን የእመቤታችን የቅድስት ድንግል ማርያም ግን ቅድመ ድህነተ ዓለም ነው። የእመቤታችን ቅድመ ድህነተ ዓለም ዓለም ከመዳኑ በፊት ነው። ጸጋ እግዚአብሔር ከሰዎች ልጆች በራቀበት በዘመነ ፍዳ ምድተ ጸጋ ሆነ የተገኘቻት እመቤታችን። የእመቤታችን ጸጋ የሞላብሽ የተባለችው ድህነተ ዓለም ከመፈጸሙ በፊት እግዚአብሔር ጸጋ ከሰው ልጆች በራቀበት ከሰው ልጆች ላይ በሌለበት በሰው ልጆች ላይ ባልነበረበት በዛ ጊዜ እመቤታችን ግን ምልዕተ ጸጋ ሆና ተገኘች። እስጢፋኖስስ ኢየሱስ ክርስቶስ ድኅነተ ዓለምን ፈጽሞ ካረገ በኋላ ነው ጸጋንና ኃይልን የተሞላ ልዩነት አለው። ሶስተኛ፣ እርሱ ጸጋን ቢመላ እንደ እመቤታችን ወላዲተ አምላክነት ጸጋ የለ ጸጋ ኃይልና ኃይልን ተሞልቷል እስጢፋኖስ የእመቤታችን ግን ጸጋ የሞላብሽ የሚለው ቃል አምላክን ለመውለድ የተመረጠች መመረጥ ብቻ አይደለም፣ ወልዳ የተገኘች ናት። እመቤታችን በስጋ የወለደችው ናት። እመቤታችን ጸጋና ተሞልቷል። እስጢፋኖስ የእግዚአብሔር ባሪያ ነው። ስለዚህ እስጢፋኖስ ጸጋ ተሞልቷል። እንደ እመቤታችን ግን ወላዴታ አምላክን አይደለም። ወላዴታ አምላክ ከሰው ወገን እመቤታችን ብቻ ብቻ ናት። አምላክን የመውለድ ጸጋ የእመቤታችን የቅድስት ድንግል ማርያም ብቻ ነው። በስጋ የወለደችው እመቤታችን ቅድስት ድንግል ማርያም ብቻ ናት። ከፍጥረታት ወገን ልጄ ወዳጄ ብላ ክርስቶስን የመጥራት የምትችለው የመጥራት ስልጣንም ያላት እመቤታችን ቅድስት ድንግል ማርያም ብቻ ናት። ለዛ ነው ጸጋ የሞላ ብሻ አራተኛ የእስጢፋኖስ ጸጋ የእርሱ ግብር ለሚከተሉ ሁሉ የሚሰጠው ልክ እንደ እስጢፋኖስ ብቁ ጻድቅ፣ ቅዱስ ቢገኝ፣ ሊቀ ዲያቆን ቢገኝ፣ ሰማዕት ቢገኝ የእስጢፋኖስ ጸጋና ኃይል ለማንኛውም ቅዱስ ይሰጣል። የእመቤታችን ጸጋስ እንደርሷ እርሷ የአምላክ እናት የምትሆን የለችምና ለማንም አይሰጥም። የእስጢፋኖስ በግብር እሱን ለሚመስሉት በሙሉ ይሰጣል። የእመቤታችን ግን የፈለገ አንድ ሴት ቅድስት ንጽሕት ብትሆን የፈለገ አንድ ሴት ሰማዕት ብትሆን እንደ ድንግል ማርያም የአምላክ እናት መሆን አትችልም። ድጋሚ አምላክ ስለማይወለድ ድጋሚ አምላክ ሰው ስለማይወለድ ድጋሚ አምላክ ከድንግል ማርያም ስለማይወለድ አንዴን የተከናወነው በዓለም እርሱም በድንግል ማርያም ብቻ ለዚህ ምስክራችን የሚሆነው ማን ነው? ቅዳሴ ማርያምን ተመልከቱ። ካሁኑ በቅዳሴ ጊዜ የሚለው እንዳገልጋይ ስርዓት የሚያገለግል ይህንንም ዲያቆን ዳግመኛ ወደሚበልጥ ወደኛ ክህነት ወይም ቅስና ሹመት አድርሰው ማዕረግ አድርሰው ካለ በኋላ ጸጋንና ጽድቅን ባለሟንነትንም የተመላ አድርገው ካለ በኋላም ይላል የሥላሴን አኗኗር በልዕልና አይቶ በመንፈስ ቅዱስ መውረድ ፈጽሞ እንዳደነቀ እንደ እስጢፋኖስ አድርገው እዚህ እንደ እስጢፋኖስ መሆን ይቻላል። በግብር ከመሰለው ሊቀ ዲያቆን እስጢፋኖስን መድገም ይቻላል። በግብር ከመሰለው ሰማዕቱ ቅዱስ ጊዮርጊስን መሆን ይቻላል። ጻድቁ አባታችን ተክለ ሃይማኖት መሆን ይቻላል። በግብር ቅዱሳን መምሰል ለዚህም ነው የእግዚአብሔር ቃል የተናገሯችሁ ዋነኞቹን አስቡ፣ የኑሯቸውን ፍሬ የተመለከታችሁ በእምነት ምሰሯቸው ያለው ዕብራውያን ምዕራፍ 13 ቁጥር 7 ላይ። በዚህ በቅዳሴ ማርያም ብቻ አይደለም። በገድለ አቡነ በጸሎተ ሚካኤል ላይ ጻድቁ አባታችን በጸሎተ ሚካኤል ምን እንደሚለው እንደ እስጢፋኖስ የሃይማኖት አምድ እንደ ጊዮርጊስ የክብር ኮከብ እንደ እስጢፋኖስ መሆን ይቻላል። ስለዚህ እስጢፋኖስ ላይ የሞላው ጸጋና ኃይል ቤሎቹን በግብር እሱን ለሚመስሉት ሁሉ የሚሰጥ ነው። የድንግል ማርያም ጸጋ የሞላብሽ የሚለው ግን ለሁሉም ሰዎች የሚሰጥ አይደለም። እዚህ የድንግል ማርያምና የቀዳማዊ ሰማዕት ቅዱስ እስጢፋኖስ ጸጋ የሞላብሽ የሚለው እመቤታችንና የእርሱ ደግሞ ጸጋና ኃይልን ተሞልቶ የሚለው ቃላቶች ሁለቱ ይለያያሉ። አንድ አይነት አይደለም። እሺ ቅዳሴ ዮሐንስ ወልደ ነጎድጓድ ጋር ይላል። ቅዳሴ ዮሐንስ ወልደ ነጎድጓድ እንደማን? እንደ እስጢፋኖስ ይላል። እዚህ እንደ እስጢፋኖስ አለ ማለት እንደ ሰማዕታትም ሁሉ ከጌትነትህ ክብር ይቀበሉ ዘንድ ይላል። ለዚህ እንደ እስጢፋኖስ መሆን ይቻላል ማለት እንደ ሰማዕታት መሆን ይቻላል ማለት፣ ድንግል ማርያምን መሆን ግን አይቻልም። ስድስተኛ የእመቤታችን ጸጋ የሞላብሽ የሚለውና የእስጢፋኖስ ደግሞ ጸጋና ኃይልን ተሞልቶ የሚለው ቃል ልዩነቱ እስጢፋኖስ በቅድስና ነጽሮተ ስሉስ ቅዱስ የደረሰው ስላሴን ማየት የደረሰው ማየት ነው። እመቤታችን ቅድስት ድንግል ማርያም ግን በቅድስና ምንድን የሆነችው የስላሴ ማደሪያ ነች። አብ ለአጽልኦ ሊያጸናት፣ ወልድ ለለቢሰ ስጋ ስጋ ከሷ ሊለብስ፣ መንፈስ ቅዱስ ደግሞ ለአንጽኦ ለአንጽኦ አነጻ ሲል ከሶስቱ ግብራት ከለከላት ማለት ነው። ከሩካቤ ከዘር፣ እና ድንግልናን ከመለወጥ ድንግልናን ከማፍረስ እንበለሰስሎተ ድንግልና ማለት ነው። እንበለሰስሎተ ድንግልና ማለት ነው። ይህንን ሲያብራራልን ምን የሚል ቃል እናገኛለን? መልአኩ ቅዱስ ገብርኤል እመቤታችንን ሲያበስራት የሉቃስ ወንጌል ምዕራፍ አንድ ቁጥር 35 ላይ መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። ማን መንፈስ ቅዱስ? የሉል ኃይል ይጸልልሻል። የሉል ኃይል የተባለው ማነው? አ ስለዚህ ደግሞ አላት፣ ከአንቺ የሚወልደው ቅዱስ የእግዚአብሔር ልጅ ይባላል። አካላዊ ቃልን በማኅፀኗ ተጸነሰ፣ ተቀረጸ፣ ተጸነሰ አብ ለአጽንኦ ወልድ ለለቢሰ ሥጋ መንፈስ ቅዱስ ለአንጽሆ፣ ከሶስቱ ግብራት ከሩካቤ ከዘር ከሰስሎተ ድንግልና ከማፍረስ ከነዚህ ጠበቃት። አንጽሆ ማለት ኃጢአት ኖሮባት አነጻት ማለት ሳይሆን ከሶስቱ ግብራት ከለከላ ሲል ነው ይላል። የማቴዎስ ወንጌል አንድምታችን እንደሚናገረው አነጻት ሲል ኖሮባት ሳይሆን ከሶስቱ ግብራት ከለከላ ሲል ነው ይላል። ቃል በቃል እንደዚያ እሚናገረው ይ መልሶች እንደሆኑ እንረዳለን። ሰባተኛ ሰባተኛ የመቤታችን የቅድስት ድንግል ማርያም ጸጋ የሞላብሽ የሚለውና የእስጢፋኖስ ደግሞ ጸጋንና ኃይልን ተሞላ የሚለው ልዩነቱ እስጢፋኖስ እስጢፋኖስ በቅዱሳን ሐዋርያት ከተመረጡ ከሰባቱ ዲያቆናት አንዱ ሲሆን የተሾሙ በሐዋርያት እመቤታችን ቅድስት ድንግል ማርያም ግን የተመረጠችው በማን ነው? በእግዚአብሔር። አንድም ቅዱስ አንድም ሐዋርያ መጥቶ የሾማት የመረጣት እጁን ጭኖ መንፈስ ቅዱስ ሲደረባት የለም። እስጢፋኖስ የተመረጠው ከሰባቱ ዲያቆናት መካከል አንዱ ነው። ሰባቱ ዲያቆናት የተመረጡት በሐዋርያት ነው፣ በቅዱሳን ሐዋርያት። ስለዚህ የተሾመውን በቅዱሳን ሐዋርያት ነው። እመቤታችን ቅድስት ድንግል ማርያም ግን በሐዋርያት አይደለም የተመረጠችው አንድ ሐዋርያት አድረምጃችሁ ውጭ ነው መንፈስ ቅዱስ ያሳድሩባት የእመቤታችን ይለያል ማለት ነው። ስለዚህ የእመቤታችን ጸጋ የሞላብሽ ሲልና የእስጢፋኖስ ደግሞ ጸጋና ኃይልን ተሞልቶ የሚለው ቃል ሁለቱ ቃላቶች የእመቤታችንና የእስጢፋኖስ ፈጽሞ የተለያዩ ናቸው። እሷ የአምላክ እናት የእግዚአብሔር እናት እመ እግዚአብሔር ትባላለች፣ ወላዲተ ቃል ትባላለች እመቤታችን እርሱ ደግሞ የእግዚአብሔር አገልጋይ የእግዚአብሔር ባሪያ ተብሎ ይጠራል። ከዚህ ቀደም እንደሰራ ነው ሴት የሚለው ቃል አንደኛው አጥንትሽ ከአጥንቴ ስጋሽ ከስጋይ ማለት ነው። ሁለተኛው ነገር ደግሞ በአቤል ፋንታ የወለደችውን ልጅ ሄዋን ምንድን ነው ያለችው? ሴት ነው ያለችው። ጾታው ወንድ ነው ግን ሴት ብላ ጠራችው። ጌታችን ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ኢየሱስም እናቱን የወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት ይላል አንቺ ሴት ነው ያላት እመቤታችንን አንቺ ሴት ነው ያላት እነሆ ልጅሽ ነው እሱን ደግሞ እነኋት እናትህ አላት የሚወደውን የሚወደው ደቀ መዝሙር ሴት የሚለው ቃል ለድንግል ማርያም የሚቀጸላል በነገራችን ላይ የዮሐንስ ወንጌል ምዕራፍ 12 ቁጥር 1 ላይ ታላቅ ምልክትን በሰማይ ታየ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ 12 ከዋክብት አክሊል የሆነላት አንድ ሴት ነበረች ይላል አይደል ይቺ ሴት ለድንግል ማርያም ተሰጥቶ ይተረጎማል። የት ላይ? ቅድም ካየነው መጽሐፍ ላይ እዚህ ላይ ዮኒ ማኛን ለማሳሳት ዘ ኦርቶዶክስ ስተዲ ባይብል የሚለው መጽሐፍ በከቨር ፔጅ ይሄውና ብሎ ባሳዩት መጽሐፍ ላይ ፉትኖት ላይ ተመልከቱት ሪቬሌሽን 12 አንድን ተመልከቱት ሪቬሌሽን 12 አንድን ምን ይላል? ዘ ግሬት ሳይን ኢን ሄቨን ይላል፣ ታላቅ ምልክት በሰማይ ታየ ዘውመን ይላል ሴቲቱ ማናት? ኢዝ አይዘር ዘር ዘቴዎቶኮስ ወላዲታ አምላክ ቴዎቶኮስ ማርያም ናት፣ ወይም ደግሞ ትሩ እስራኤል እውነተኛ ይቷ እስራኤል ወይ ደግሞ ቤተ ክርስቲያን ተብሎ ይተረጉማል። ስለዚህ ሴት የሚለው ቃል ድንግል ማርያም ይተረጉማል? አይተረጉም? ይተረጉማል። ይኸው እዚህ መጽሐፍ ላይ ጅ 1730 ላይ ቃል በቃል ዘ ውመን ካለ በኋላ ኢዝ አይዘር ዘ ቴዎቶኮስ ለወላዲታ አምላክ ቴዎቶኮስ የግሪክ ቃል አለ ማዘሮፍ ጋድ ማለት ነው። ለእመቤታችን ድንግል ማርያም ይነገራል። ለእስራኤልን ተቀጽሎ ይተረጎማል። ለቤተ ለቤተ ክርስቲያን ሰጥቶም ይተረጎማል። እዚሁ መጽሐፍ ላይ ያለ ቃል በቃል አለ። የእኛ መተርጉማንም አንድምታችን እንደዛ ነው የሚገልጽ በነገራችን ላይ እዚሁ መጽሐፍ ላይ አሁንም ቀጠል ብላችሁ ስታነቡት የራእይ ዮሐንስ ምዕራፍ 12 ቁጥር 13 እስከ 16 ያለው ሲተርጉም ፉትኖቱ ላይ እንደምታነቡት ሳታን ይላል፣ ሰይጣን ሄትስ ይላል፣ ክራይስት ኤንድ ሂስ ማዝር ይላል። ሰይጣን ክርስቶስንና የእርሱን እናት ድንግል ማርያምን ይጠላል ይላል፣ ቃል በቃል እንደዛ የሚለው ከዛም ይላል ዘ ቨርጅን ሜሪ ዋዝ ሴቭድ ባይ ዘ ኢንስፓሬሽን ኦፍ ዘ ኤንጅል ሁ ቶል ጆሴፍ ቱ ረን ኢንቱ ኢጅፕት መልአኩ ቅዱስ ገብርኤል እምቤታችን ቅድስት ድንግል ማርያም ህፃኑና እናቱን ይዘው ወደ ግብፅ ሽሽ እንዳለው ከሰይጣን ከጠላት ህፃን ክርስቶስን ሊገድል ካሰበ እንደታደገ መልአኩ ወደ ግብፅ ሽሽ ብሎ እንደተናገረው ይናገራል ይመጻል። የእኛ መተረጉማንም ራእይ አሰባብ ሲተረጉሙት ቃል በቃል ነው የሚተረጉሙት። እሺ ከቀደምት አባቶቻችንስ ራእይ አሥራ ሁለት ላይ ያለችዋ ሴት ለድንግል ማርያም ተሰጥቶ ሊተረጎም እንደሚችል ፍንጭ የሰጡ የተረጎሙ አባቶች ይሉ አሉ። ኤጲፋኒዮስ ፓናሪዮን በተባለው መጽሐፍ መዝገበ መድኃኒት ማለት ነው። ፓናሪዮን በተባለው መጽሐፉ ላይ በጣም የሚገርማችሁ ሴክሽን 78 ላይ አንቲዲቆ ማሪያንስ ለሚባሉ መናፍቃን በሰጠው ምላሽ ላይ እናገኝ። አንቲዲቆማሪያኖስ ማለት አባ ጊዮርጊስ ዘጋስጫ እንደገለጸው እመቤታችን ቅድስት ድንግል ማርያም መድኃኒታችን ከወለደች በኋላ ከዮሴፍ ጋር ተደመረች፣ በልማደ ሰብ ኖራለች የሚሉ መናፍቃን አንቲዲቆማሪያኖስ ይባላሉ። የእኛ መተርጉማንስ ራእያ ራእይ 12ን ሲተረጉሙ እቺ ሴት ለመምህራን ሰጥቶ የተረጎማል። ሴቷ የተባለችው መምህራን፣ የወለደችው ልጅ ምእመናን ናቸው መምህራንን እንደሚያሳድ ሰይጣን ልጅ የተባሉት ደግሞ ምእመናን እንደሆኑ፣ ወደ በረሃ ሸሸች እንዳለው መምህራን እና ምእመናን ሸሽተው ወደ ገዳም መግባታቸው ምሳሌ ሰጥቶ ለምእመናን ይተረጉማል። ከዛዛው የእኛ መተርጉማን ላይ ራእይ ዮሐንስ ሲተረጉሙ አንድም ሌላ በእሴት እመቤታችን ሜታችን ብሎ ይገልጻል። እዚህ ለመቤታችን ሰቶ መተርጎም የእኛ መተርጉማንም እንደዛ ነው የገለጹት። እዚኛው መጽሐፍ ላይም ጭምር ቴዎቶኮስ ለመቤታችን ለወላዲተ አምላክ ተሰጥቶ እንደሚተረጎም ይናገራል። ራሱ ደግሞ ኤጲፋኒዮስ መዝገበ መድኃኒት ፓናሪዮን በተባለው መጽሐፉ ሴክሽን 78 ላይ ለመቤታችን ተሰጥቶ ሊተረጎም እንደሚችል ተናግሯል። ማን ኤጲፋኒዮስ? ሂፖላይተስ የተባለው አብዱሊዘሮ ማለት ነው። እሱ ደግሞ ለቤተክርስቲያን ሰጥቶ ተርጉሞታል። ቪክተራኔስ የተባለው የቤተክርስቲያን አባት ደግሞ ይህንን መጽሐፍን ገጸ ንባብ ለእስራኤል ተሰጥቶ እንደሚተረጎም ተጽፎ እናገኛለን። ያስተማረን የመከረን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሁላችንም ከነማህተባችን ማህተባችን ለኩሞት ያብቃን። ወስብሐት ለእግዚአብሔር።